ኦርቶዶክሶቹ ግን ልክ ሙስሊም ከቤታቸው ሲሄድላቸው እፎይ። ልክ በቃ እንዴት ነው ባቢ የሆነ ቦርደር ላይ ተይዘ ነፃ ስትሆነ ያዛ መጥቶ ይታደጓቸዋል። ገባ የኦርቶዶክስ ጀብደኛ ወንጌል አማኞች ናቸው። በወንጌል ዙሪያ ጠቅስ እንኳን ኮ መጥቀስ አይችሉም። እነዚህ አንድ ነገር ነው የሚያውቁ፣ ስድብ። አይሻ እንደዚህ ነብዩ እንደዚህ ውስታዝ እንደዚህ እንትና እንደዚህ እንዳለ በብልግና የተሞላሉ ጭንቅላታቸው ወንጌል መጥቀስ አይችሉም። ብሉይ ኪዳንን አዲስ ኪዳንና ብሉይ ኪዳን አዛምደው መመለስ አይችሉም። ያን የሚያደርጉት ወንጌል አማኝ ናቸው። ከዛ ይሄንን ከጨረስን ደግሞ ወደ ገድል እንዙር ሲሏቸው የእናቴ ቀሚስ አደናቀፈኝ። በቃ አታንሱብኝ። አሁን ምንድነው መሰለህ ቅኔው፣ ወንጌል አማኞች ገድል አታንሱብኝ፣ ያለቅሳለሁ አይነት ዝም ብለን ወየወ እግዚአብሔርን ቀልን እኮ አይደለም አለቅሳለሁ ገድል ካነሳችሁ ዝም ነውና፣ ብላችሁ ሙስሊሞች ሲመጡ አብረን እንዋጋ፣ እኛ እንሳደባለን፣ እናንተ ወንጌል ትጠቅስ ትጠቅሳላችሁ ከዛ ግን ገድል አታንሱብን፣ እናለቅሳለን። ኤርሚያስ ደግሞ ጥርሱን ነክሶ ገድል የቆመ ሰው ነው። ገድል ያጋድላል፣ ገድል መጥፋት አለበት፣ ገድል የገሱስን ክብር የሚያበላሽ ነገር ነው፣ ገድል የወንጌል ፀር ነው ብለው የሚያምኑ ስለሆኑ የትኛው ቦታ ወስደ በተመልሳቸው ጴንጦች መሰረታቸው ወንጌል ነው። ትክክል። ስለዚህ ኦርቶዶክስ ክርስቲያኖቹ ከወንጌል አማኞች ጋር የሚስማሙት ከሙስሊም ጋር በሚያረጉት ድቤት ነው እንጂ ሁለቱ አንድ ላይ ሲገናኙ የዳነና ያልዳነ ክርስቲያን ናቸው። ስለዚህ ወንጌል አማኞች ሙስሊምንም ኦርቶዶክስንም ለማዳን ነው የሚሰሩት። ሪያሊቲው ይሄ ነው። ሙስሊሞች ወንጌል አማኝንም ኦርቶዶክስንም ለማዳን ነው የሚሰሩት። ኦርቶዶክሶች ውስጥ ለሆዳቸው ነው የሚሰሩት፣ ለሆዳቸው። ለዛ ነው አንድ ነገር ኮሽ ባለ ቁጥር ፎሎ አድርጉት የሚባለው። ፎሎ አድርጉ፣ ወንድማችሁ ነው ሊሞት ነው፣ ብር ስጡ፣ እንጠብቀው። ሳይበሉ እንዳይሞቱ እኮ ነው እንጂ ለክርስቲያን ሞቱ ብርቅ ነው እንዴ? የቅዱሳኖቻቸው ታሪክ እንዳለ በጩቤ የተገደሉ በባልጩ ትፈነከቷቸው፣ መብረቅ መታቸው። ለምንድን ነው ሞት የሚፈሩት? ሆዳም ሰው ሞት ይፈራል። ክርስቲያን ሞት አይፈራም። ሰማዕት መሆን መታደል ነው። አይሞቱም። የሞቱ ሰዎችን ገድል ሰብስበው ይዞራሉ እንጂ አይሞቱም። ሆዳም ሰው አይሞትም። ሆዳም ሰው ሞት ይፈራል። ሆዳም ሰው መከራ ይፈራል። ሆዳም ሰው ችግር ይፈራል። ስለዚህ ሐዋርያቶች የከፈሉትን እነሱ ቅዱሳን የሚላቸው የከፈሉትን ዋጋ መክፈል አይፈልጉም። ለዚህ ነው ነካ ሲደረጉ ሲያለቅሱ የሚያድሩት። ሌላ ማራጭ የላችሁ። እና ተነቃቅተናል ሰሞኑን። በይውሀድ አሳባችሁ ከገድል ውርደት ልታመልጡ ነው። አታመልጡ። እንገርበዋለን፣ ይገረባል። ወንጌላማኞች ገድላችሁን ሙስሊሞች ዶክትሬናችሁን ቀጥቅጠው እህተ ማርያምን እንድትከተሉ ነው የሚያደርጓችሁ። አራት ነጥብ መፋለያ መሻል አለባችሁ። በመጽሐፍ ቅዱስ ብቻ ብለን አናምን የሚያላችሁት እናንተ ናችሁ። ኮተታችሁን ይዛችሁ ቅረብ ወደ ሚዲያ። እናንተ አባት የላችሁም፣ ክርስቶስ ነው አባታችሁ። ለወንጌላማይ አንድ ጭርታም ሽማግሌ አባት ሆነ አባት አልሆነ ጅልም እኮ ያረጃል። የሙታ ማአ ሰብስባችሁ አባቶቻችን ናችሁ ብላችሁ ስትመቁ ለወንጌል አማኝ የሚያስቀና አይደለም። ይ ለእያንዳንዱ ወንጌል አማኝ አባቱ ክርስቶስ ነው። ግን አታፍሩባቸው። አላችሁ መግጠም አችሉ መቆም አችሉ። የአባቶቻችሁ ብዛት፣ የቅዱሳናችሁ ብዛት፣ የገድላችሁ ብዛት አንድ ወንጌል ብሎ የሚያምን ወንጌል አማኝ ፊት ግን መቆም አትችሉም ኢየሱስ ጌታ ነው የሚል ሰው ፊት ግን መቆም አትችሉም። ስለዚህ ታሪካችሁ ከወጥ ቤት ሽንት ቤት ስለሆነ ማህበራዊ ሚዲያ ላይ ብትላቀሱ፣ ጉዳችሁ ሲወጣባችሁ አንዱን መናፍቅ ነው፣ አንዱን ኢሉሚናት ነው፣ አንዱን ግብረ ሰዶም ነው፣ ስም ማውጣት ለእናንተ ብርቅ አይደለም። እኔ አሁን ኦርቶዶክሶች የሚያወጡ ስም አያስተነግጠኝም? አንድ ወልዳ ስሙን አበዛቸው የተባሉላቸው ናቸው። ስም በማውጣት አይታሙ፣ የዳቦ ስም በማውጣት አንደኛ ናቸው። ለምንድናችሁ እኮ እንደነገጠመኛ ሳይኮሎጂያችሁን ግን እናውቀዋለን። የት ልትደበቁ ነው ነው በእውነት መደበቂያ የላችሁ። ማህበራዊ ሚዲያ ላይ ወንጌላማኞች ከሙስሊሞች ጋር በሚደረግ ንጽጽር የክርስቶስን አምላክነት ወይም ደግሞ የመጽሐፍ ቅዱስን እውነትነት ሊናገሩ ሲመጡ እናንተን ለማዳን አይደለም፣ ራሳቸውን ለመከላከል ነው የመጡት። እናንተ ግን በእነሱ ቀሚስ ስር ነው የምትደበቁት። በቃ አንድ ወንጌላ አማኝ ገስት ሲልክ ታውቃለህ እሮጥ ነው የሚያስገቡት። ከዛ ጥያቄ ያለን ሲል ያባረሩታል። ባለውለታችሁ ናችሁ። ለኦርቶዶክስ ክርስቲያን ወንጌላ አማኞች ማህበራዊ ሚዲያ ላይ ባለውለታችሁ ናችሁ። ሙስሊሞች ይኔ እንዳለ አላህ አክበር አስብለዋችሁ ነበር፣ እንዳለ ላኢላህ ኢላላህ ነበር የምትሉት። ተሰብስባችሁ የማሪያም ቤተ ክርስቲያን መዝሙር ማውጣት አለባችሁ። ለወንጌል አማኝ ከአርሴማ በላይ ከተክልዬ በላይ ማህበራዊ ድር የጠበቋችሁ ወንጌል አማኞች ናቸው። ይሄ ሪያሊቲ ነው። ስለሚያነቡ መጽሐፍ ቅዱስ ስለሚያነቡ ሙስሊሞች ባይኖሩ ደግሞ ደደብ ሆናችሁ ነበር የምትቀሩት። ደደብ ያቸው ውዳሴ ማርያም እና አንገታችሁ ላይ አንጠልጥላችሁ ደደብ ሆናችሁ ነበር የምትቀሩት። ንጽጽር ያስተማሯችሁ ሙስሊሞች፣ መጽሐፍ ቅዱስ ማንበብ ያስተማሯችሁ ሙስሊሞች፣ ኮምፓራቲቭ ስትራቴጂ ያስተማሯችሁ ሙስሊሞች። ሙስሊሞች መምህሮቻችሁ ናቸው። የገቢ ምንጮቻችሁ ናቸው። በረሃብ ሞታችሁ ነበር። ይሄኔ ጽናጽንና መቋሚያ ተሸጡ ነበር ሙስሊሞች ባይኖሩ። ሚዲያ ላይ በረሃባችሁ ቁጥር ምትበሉት በሙስሊም ስም ነው። ፍቅር ሞት ሙስሊሞች ሚዲያ ላይ ባይኖሩ በሙስሊም ፖለቲካ ነው ሆዳቸው ነው የሚሞለው። ይህን ጽናጽን እየሸጡ መቋሚያ እየሸጡ ቤተክርስቲያኑ ባዶ ከበሩ አይቀራቸውም እያወጡ ሲሸጡ። ምንም ታሪክ የላችሁም የሰራችሁት። በማህበራዊ ሚዲያ እኮ ኦርቶዶክስ ክርስቲያን ይህን ሰሩ የሚባል ምንም ነገር የለም። የቤተክርስቲያን በር ፈረሰ፣ ግማሹን ትበላላችሁ። ጣራ ፈሰሰ፣ ግማሹን ትበላላችሁ። እህተ ማርያም ሁለተ ማርያም ብላችሁ ግማሹን ትበላላችሁ። ይሄውን የእናንተ ታሪክ ስለዚህ እናንተ ያለ ወንጌል አማኝና ያለ ሙስሊም ምንም ናችሁ። ኦርቶዶክስ ክርስቲያኖች ኦርቶዶክስ ክርስቲያን ከወንጌል አማኝና ከሙስሊም አውጣና አስቂ ያቸው ዝም ብለ ያቸው አይታዩም እኮ። ለዚህ ነው የጴንጤቀሚስ ሲቀደድ የሙስሊም የሙስሊም ሲቀደድ የጴንጤቀሚስ ተንጠልጥለው የሚዞሩት። ያለ ሙስሊምና ያለ ወንጌል አማኝ ኦርቶዶክሶችን ለብቻ አስቀምጠ እያቸው አይታዩም ማህበራዊ ሚዲያ ላይ የሉም። ለዚህ ነው እንደተጠቂ ሁሉ የሚያለቅሱት። እንደ ተበዳይ ሲያለቅሱ ደግሞ የሚገርም ሆዳቸው የሞላ ቀን አባት የለንም ይላሉ፣ ሲኖዶች ይሳደባሉ፣ አባቶች ይሳደባሉ። የጠገቡ ቀን ደግሞ ቤተ ክርስቲያን ተጠቃ ችላሉ እች ቅድስት ቤተ ክርስቲያን ለዘመናት ተጠቃ ችሏል ከዛ ደግሞ በማግስቱ ይሄው ቤተክርስቲያን ይሄንን አጠፋችሁ ስትላቸው ደግሞ ሰው ቤተክርስቲያንን አይወክልም ይሉሃል። ያምሮ መበላሸት ማለት ይሄ ነው። ለዚህ ነው እነዚህን ሰዎች ማህበራዊ ሚዲያ ላይ በጣም በቁጥር ብዙ ናቸው፣ ግን ጥቅም የሌላቸው ሰዎች ናቸው። አይደለም ሙስሊም ላይ አይደለም ወንጌል አማኝ ነው የራሳቸው ምእመን ላይ እንኳን መስራት አልቻሉም። አማኞቻቸው ክርስቲያን ሆነው እንዲጸኑ እንኳን ማድረግ አልቻሉም። አንድ እሱን የሚያደርገው አኬ ነበረ፣ እሱንም በቃ ኮርኩሞ ኮርኩሞ አደነዘዙት። ሙስሊም አለመሆናቸው መሆናቸው ጴንጤ አለ መሆናቸው አይደለም ችግሩ ኦርቶዶክስ እንኳን ሆኖ መቆየት አልቻለም። ምእመኑ የጠፋ ክርስቲያን ነው ያለው። የኦርቶዶክስ ክርስቲያን የጠፋ ክርስቲያን ነው። ብዥሽን ያለባቸው ወዴት እንደሚሄዱ ግራ ነው የገባቸው። ከዛ ልንገደል ነው ልንሞት ነው ሲሏቸው በእልህ ማህተቤ ከሚበጠስ አንገቴ ይበጠስ ብለው ቁጭ እላሉ። ነጠላቸው ለብሰው የኦርቶዶክስ ክርስቲያን ስብስብ በችግር ላይ ተመሰረተ ነው። ኦርቶዶክስ ክርስቲያን የሚሰበሰበው እንትና ሊገደል ነው እንትና ኩላሊቱ ፊል አደረገ እንትና ተራበ እንትና ሞተ እንትና ተዛተበ ሲባል ነው። ከዛ ውጪ ለወንጌል ብለው ተሰባስበው አይተው ታውቃለህ? ማህበራዊ ሚዲያ ላይ ኦርቶዶክስ ክርስቲያኖች ኑን እንሰባሰበ፣ እንማር ተባብለው ተሰባስበው ታውቃለህ? 100 ሰው አይቀመጥም ቤታቸው፣ 100 ሰው አይቀመጥም። የሚያሰባስባቸው ራሱ ኃጢአት ነው፣ ችግር ነው፣ ቧልት፣ በቃ አድመኝነት። በጣም እኮ የሚቀፉ እኮ ቡድኖች ናቸው። እኔ በህይወት እንደዚህ አይነት ቡድን አይቼ አላውቅም። ሲሰባሰቡ እንኳን የሚሰባሰቡት ኦርቶዶክስ ክርስቲያን በመሆናቸው የኦርቶዶክስን አስተምሮ ለማስተማር አይደለም። ጥያቄ አይጠየቋትም ቢሞቱ አንድ ጥያቄታት ከጠየካቸው፣ በሊማሊሞ ዋሽንግተን ነው የሚመልሱልን። የጠየቀው ጥያቄ ጠፍቶብህ መልሳቸው ራሱ ጥያቄ ነው የሚሆንበት። እስትራስ አለባቸው፣ ፍርሃት አለባቸው። ስለዚህ እነዚህን ሰዎች ከፕሮቴስታንትና ከሙስሊም አውጣና ማህበራዊ ሚዲያ ላይ ኦርቶዶክስ ምን አይነት ሚጃ አላቸው ብለህ ሳል ባስተምረው በል፣ በኮምፓራቲቭ በል ብያሉ። የሚበርዳቸው ሰዎች ናቸው። ጴንጤ ከሌላ አጠገባቸው ሙስሊም ከሌለ ብርድ። ወደፊታቸው በራሱ ከዚህ የተለየ አይደለም ከዛም